ያወራበት ሳይ እኔ ግን ማለት ነው አንድ ሀይሚ፣ አንድ ነገር ልንገርሽ ከንደሳላችሽ ብሮናታ ማብሮናታ ለብሩክ ከንገሪ ፍጹም ይምጣ፣ በቪዲዮ ይውጣ። እሰይ ሀይሚ፣ ከጭንቀት ገላገልሽኝ ሀይሚ

ዛሬ እኔ ግን ሀኒ ከገባች በኋላ ትንሽ አምሮበታል። በር ለብዙ ሰው ማግባት ፈልጋል። ቡራ አንዳንድ እያወሩ እያወሩ ይውረዱና ቦታ ይስጡ ልጆቹ

ንግስቷ አይደለችም። ፍቅር የምትባል ጅና ሰላም አሌኩ። ሰላም ንግስቷ፣ እንዴ ነሽ ኔትወርክ እያስቸገረ ነው መሰለኝ። ማነው ያወራው? ፋሚሊዎች ሰዓት የሄደ ስለሆነ ወደ ቤት መሄድ አለብኝ። ሰላም ሰላም፣ ብያለሁ። ደህና ነን። ሰዓት እየሄደ ስለሆነ ሁላችሁም ሁለት ሺህ ሰው አለ አሁን፣ እዚህ የምታይ ሁለት ሺህ ሰው አለ። እና ሁላችሁንም በጣም እወዳችሁ። አንድ ቀን ገብቼ ሁላችሁንም እንደማወራችሁ እርግጠኛ ነኝ። አሁን ግን ሰዓት ስለሄደብኝ ያር ይ ወይ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? ለኔ ስላስከቦች ነው አመሰግነው። በጣም ነው ብሩኬ፣ ሀይሚዬ የሚሄድ ቆንጆ ያው አንቺን በጣም ብዙ ልጆችን ማውራት የሚፈልጉት ስላሉ በቃ በሚመች ሰዓት እየገባሽ አጫወታቸው። በጣም ነው ማውራት የሚፈልጉት አንቺ። በሰፊ የሆነ ቀን እንትን እንልና አመቻችተን እንገባለን። አይሻለም? ሽኖትአይም ይሄ በጣም ነውሽ። በጋሪ ጠብቅሽ፣ ከክፉ ነገሮቶች ሁሉ ሽኔውድ ሩኬ፣ ወንድሜ አንተም እንደዛ ሁላችንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከጎናችን ሁናችሁ ስላኮራችሁን እናመሰግናለን። እና ደግሞ እንትን እንዳልኳችሁ በሳምንት አንድ ቀን አይ ቲንክ አርባር እንትን እንላለን። ሩኪ አርብ ሳይሆን ቅዳሜ ያደርጋስ። እዚህ ስደት ላይ ያለው አርብ አይመችም። ዛሬ ራሱ ብዙ ሰው ቀርተዋል። ከምር አርብ አይመችም፣ ምክንያቱም ቅዳሜ ይሻላል። እሺ ምክንያቱም አርቢ አርቢ ብዙ ላይ ብዙ ሰው አይመችም። ማ በዛ ላይ ደግሞ ጁማ በጣም ስራ ይበዛበታል። እኛ ደግሞ ፍሪ የምንሆነው አርባ እናንተ በተመራ ማለት ነው። ብቻ ትጠቀቡራ አንድ ቤተሰብ አንዴ ቡራ ማለት ነው። ገዳንና ጨረቃ መብታች ለኮመንት እየጻፉ እነሱ ሁለቱ ነው መስኮባቸው። አንዴ ሀይሚየን አውርተ ይወረዱበት ሰሚራ የመስኮብኛል። እሺ መሄድ አለብኝ ወደ ቤት። አንቺ ልትሄጂ ነው እንዴ?

ላዚግሽ ብዬ ነው ወላሂ። ላዚግ ተገልበጭ እያሉ ነው ማለት ነው። ባሸንጉል ተዘግዝግ እያሉ ነው። ኮሜንት ላይ አይተሻል። እንዲሰደቡኝ ኮሜንቱን መጀመሪያ እየሰደቡኝ እኮ ነው። እንዳይደብራችሁ ብለን ነው እንጂ ከጌሙ በኋላ ቀጥታ ወደ ቤት እንደምሄድ ነበር ተናግሬ መጣሁት። እና እኮ እኛ ደግሞ ስለምንወድሽ እኮ ድምፅሽ ስለምናፍቀን ስለዚያ ድምፅሽን እንስማ ብለን ነው። እንደቂ መሟት ነው እንጂ እሺ ለማን ሀይሚ ስለማትጠገቢ ኮ ነው ለማንን ነው ማለት ነው። ኮመንት ለሚሰድቡኝም በዓል ላይ እንዳትሰዳደቡ እና ጁምዓ ቀን ቡራ ጁማ ወይስ ደግሞ ጁማ ሳይሆን አብዛኛ ሰዎች ጁማ አይመቻቸውም። አሁን ጁማ ሳይሆን ቀዳሜ እንደዛ ገብታችሁ ገብታችሁ ብትጫወቱ ደስ ለኛል። ሳምንት አንዴ አብዛኛ ሰዎች አሁን ሌላ ሀገር የምኖሩት አይገቡም ማለት ነው። አሁን ራሱ አብዛኛ ልጆች የሉም። እሺ ስለዛ ደግሞ እንደዛ ብታደርጉ አንዳንዴ ደስ ይለናል። ለማንን ነው ማለት ነው። አሁን እንደት ቦታ ላይ ለሁለት ሰው ብታስገባ ሀይሚዬን አውርተው ይወጣሉ። እናንተም ውጡ እና አሁን አስራ አንድ ሳል ሞላ ነው ማለት ነው። ዱባይ ሰውን አስገቡ ማለት ነው። አላስገባም አትሉ ከሆነ እኔ ወዳቻለሁ። እና ለማንን ነው ሁላችንም እንወዳቻለን። የምታወሩ ልጆች አወሩ። እኔ ማለት ነው ብዙ ሰው ኮሜንት ላይ አሁን ስድብ ነው የምትሰደቡኝ ማለት ነው። አሁን በኢንቦክስ ነው

እሱ ራሱን ይነ እየጠበቀ ያለው የምር ሂዱ፣ የምር ውጡ። ወላሂ ብራ ወጡ እና አንዳንዴ ገብታችሁ አወሩ እና ቤተሰብ በጣም ይቅርታ ይገባለሁ። አንዳንዴ በጣም ይቅርታ። እሺ ግ መዋቀቸው ወድሻለሁ። ሽሽሽሽ ቡራሽ፣ ባይ ባይ ባይ።